ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን ይዘን ቀርበናል። በቆይታችን የአፈር ማዳበሪያ ግብዓትን የተመለከቱ ዘገባዎችን በስፋት ወደ እናንተ እናደርሳለን። ቴዎድሮስ ኃይለ ኢየሱስ ከስርጭትና ከስቱዲዮ ባለሙያዎች ጋር በጋራ በመሆን የዕለቱን ዜና ወደ እናንተ እናደርሳለን። በቀዳሚነት ወደምንመለከተው ጉዳይ አለፍኩ። በ2017 ዓ ም ከ75 ቢሊዮን በላይ ችግኞችን ለመትከል እቅድ መያዙን ግብርና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ የኢትዮጵያ የደን ልማት ጋር በጋራ በመሆን አስራ አራተኛውን የደን ቀንን አክብሯል። ራሄል ደምሶ ተጨማሪውን አዘጋጅታለች። የደን ቀን በዓለም አቀፍ ደረጃ በየዓመቱ ለደን ልማት ጥበቃ አጠቃቀምና የዘርፉን ብዙሃን ጥቅም በሚያሳይ መልኩ በሀገራት ተከብሮ ይውላል። አስራ አራተኛው ዓለም አቀፍ የደን ቀንም ደንና ምግብ በሚል መሪ ቃል በኢትዮጵያ ተከብሯል። የኢትዮጵያ የደን ልማትና የግብርና ሚኒስቴርም ቀኑን ምክንያት በማድረግ በአዲስ አበባ ከተማ የመንግስት ስራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት በዓለም አቀፍና በሀገር ደረጃ የደን ልማት እጥረት ያስከተለው ተግዳሮት ላይ ውይይት አድርገዋል። በውይይቱም ኢትዮጵያ ከ26 ሚሊዮን ሄክታር ላይ የደን ሀብት እንዳላት የገለጹት የግብርና ሚኒስቴር ዶክተር ግርማ አመንቴ ናቸው። የኢትዮጵያ ደን ልማት ይፋ ባደረገው መረጃ አገራችን ከ26 ሚሊዮን ሄክታር በላይ የደን ሀብት ያላት አገር ነች። ይህ ሀብት በራሱ ለሚሊዮኖች ዋነኛ የኑሮ ምንጭ ከመሆኑም በላይ በተለይ እንደ ግብርና ላሉ አምራች ዘርፎች ዘላቂ ምርታማነትን በማረጋገጥ የማይተካ አስተዋጽኦ በማድረግ የበለጸገች ሀገር ለመፍጠር ለምናደርገው ርብርብ ተጨባጭ ሚና በመጫወት ላይ ይገኛል። ሚኒስትሩ አክለውም በአረንጓዴ አሻራ መርሃ ግብሩ ከ ከአርባ ቢሊዮን በላይ የተለያዩ ዝርያ ያላቸው የጥምር ደን ችግኞች መተከላቸውን ጠቅሰዋል። በ2028 50 ቢሊዮን ችግኞች ለመድረስ በምናደርገው ጥረት ውስጥም በዚህ ዓመት 7.5 ቢሊዮን ችግኞችን ለመትከል ታቅዶ እየተሰራ ሲሆን እስካሁን አራት ነጥብ ሰባት ቢሊዮን ችግኞች ተዘጋጅተዋል። ኢትዮጵያ ባለፉት ዓመታት በአረንጓዴ አሻራ እና በተፋሰስ ልማት በሰራችው ሥራ የደን ሽፋን ወቅ 236 ፐርሰንት ደርሷል። በሀያ 30 ይህንን ሽፋን 30 ፐርሰንት ለማድረስም እየሰራን እንገኛለን የደን ልማት በዓለም ከአንድ ነጥብ ስድስት ቢሊዮን ለሚሆኑ ህዝቦች የኑሮ መሰረት ሆኗል ያሉት የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም በኢኮኖሚው ላይም የደን ሀብት አስተዋጽኦ ከፍተኛ ነው ብለዋል። በየአንዳንድ ቀን የምንተክላቸው ችግኞች ለምግብ ዋስትና አንድ እርምጃ እንደሆነ ያስገነዝበናል። በፈረንጆች አቆጣጠር የሀያ ሶስት የሀገራችን የደን ሽፋን ከሀገራችን ቆዳ ስፋት ሀያ ሶስት ነጥብ ስድስት ፐርሰንት እንደሚሸፍንና ዓመታዊ የደን ጭፍጨፋ ወደ 27 ሺህ ሄክታር እንደወረደ አረጋግጧል። ከዚህ ጋር ተያይዞ በቀጣይም የኢትዮጵያ ደን ልማት የሀገራችንን የደን ሽፋን እንዲያድግ በዘላቂ የደን አያያዝ ስርዓት እንዲመራ ጊዜውን በሚመጥን እውቀትና ክህሎት ስራውን መምራት ዝግጁ መሆናችንን በዚህ አጋጣሚ ላረጋግጥላችሁ ወዳለሁ። በቀጣይም የደን ሀብትን ለማሳደግ ቀኑን ከማክበር ባለፈ ለማህበረሰቡ ግንዛቤን በመፍጠር በደን ሽፋን የመሬት መሸርሸርን የውሃና የአየር መበከልን ለመከላከል የአረንጓዴ አሻራ መርሃ ግብር ተጠናክሮ እንደሚቀጥል በውይይቱ ተጠቅሷል። ህብረ ብሔራዊት ኢትዮጵያን ለመገንባት በሚደረገው ጥረት አሚኮ ሚናውን እየተወጣ ያለ የሚዲያ ተቋም ነው ሲሉ አፈ ጉባኤ ፋንቱ ተስፋዬ ተናገሩ። የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት አሚኮ አዲስ አበባ ስቱዲዮን ጎብኝቷል። ቤቴልሄም ሰለሞን የአማራ ሚዲያ ኮርፖሬሽን ባለፉት ሰላሳ ዓመታት ጉዞ የክልሉን ሕዝብ የልማት የመልካም አስተዳደር ጥያቄዎች ምላሽ በማሰጠት በመረጃ የበለጸገ ማህበረሰብ ለመፍጠር እየተጋ የሚገኝ ተቋም ነው። አሚኮ ተደራሽነቱን በማስፋት በአዲስ አበባ ስቱዲዮ አብሮነትና ወንድማማችነትን በማጠናከር ቀዳሚ የመረጃ ምንጩ ነው እያገለገለ እንደሚገኝ የአሚኮ ምክትል ስራ አስፈጻሚ ሰጠኝ አቦሀ አብራርተዋል። ከአብሮነትና ወንድማማችነትን ከማጠናከር አኳያ ቋንቋዎች ነው ፎከስ አድርገው የሚሰሩት። የመጀመሪያው አሚኮ አዲስ አበባ ላይ የአማራ ህዝብን እውነቶች በምን በብል መልኩ ነው ለአፋር ህዝብ በአፋርኛ ምነግረው? ለኦሮሚያ ህዝብ በኦሮሚኛ ምነግረው? ለሶማሌ ህዝብ በሶማሌኛ የአማራ ህዝብን እውነቶች፣ ስለ አማራ ህዝብ ከሌሎች ወንድሞቹ ጋር ተባብረው ይህን ሀገር ማስቀጠል ስላለው መሻት እንዴት አድርገን ነው ማሳየት ያለብን? ብሎ ስራዎቹን የሚሰራው በዚህ ልክ ነው። ሁለተኛው ስለ ኢትዮጵያዊነት ነው። የአፋር ህዝብ ስለ ኢትዮጵያዊነት ምንድን ነው የሚለው የሚለውን ሌላው ሊያውቅ ይገባል። ከዛ ውጭ መልካም እሴቶች አፋር ላይ ሌላው አካባቢ ሊወስደው የሚገባው መልካም ሴት ካለ በአማርኛም በአፋርኛም እንሰራለን። ኦሮሚያ ሂደን የኦሮሞ ህዝብ ለሌላው አካባቢ ሼር ሊያደርገው የሚችለው መልካም ሴቶች ካሉ ሊላበሰው ሌላው አካባቢ እንፈልግ ከሆነ ትኩረት አድርገን ሂደን አቅደን እንሰራበታለን። ሶ በዚህ ልክ ለአብሮነትና ወንድማማችነት መጎልበት እንሰራል። አሚኮ ይበልጥ የተደራሽነት አርማሱን ለማስፋት በአዲስ አበባ የገነባውን ዘመናዊ ስቱዲዮ ጎበኙት። የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት የማያቋረጥ እድገትን እያስመዘገበ የሚገኝ ሚዲያ ተቋም መሆኑን ገልጸዋል። በእድሜው ገና ልጅ፣ ግን ደግሞ በተቋም ግንባታ ጥሩ እየተሻገረ እያደገ የመጣ እንደሆነ ነው የምረዳው። አንዱ ዘመናዊ ሚዲያን ስናስብ ተደራሽ የምናደርገው በአቅራቢያው ስቱዲዮ ሲኖር ነው የሚል ነበር። ደሴ ላይ ጎንደር ላይ ዛሬ አዲስ አበባ ላይ ያየነው ለሕዝቡ ዘመናዊነትን የሚዲያ ዘመናዊነትንም ስናስብ የሚዲያ ተደራሽነትንም ስናስብ ለሕዝቡ ቅርብ የሆኑ ስቱዲዮዎች ሲገነቡ በቅርበት፣ በጥራት በጣም ብዙ ተደራሽ የምናደርግበት ነውና በየጊዜው እድገት እያመጣ ያለና ዘመናዊነትን እየተላበሰ እየተቀላቀለ በተለይ ለሕዝቡ የልማቱንም የአጠቃላይ የዓለምንም ሁኔታ እየተነተነ የሚያቀርብ ሚዲያ እንደሆነ ማሳያው በጣም በርካታ ነው ማለት ነው። የሀገርና የአማራ ክልል ሀብት የሆነው የአማራ ሚዲያ ኮርፖሬሽን ስሁት ትርክትን በማረም ህብረ ብሔራዊ አንድነትን ለመገንባት እየሰራ መሆኑንም የክልሉ ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ተናግረዋል። ህብረ ብሔራዊት ኢትዮጵያን ለመገንባት በሚደረገው ጉዞ ውስጥ የሚኮ ድርሻ ትልቅ እንደሆነ እውቅና ጭምር የተሰጠው ነው የራሳችንን እንኳን መነሻውን ብንወስድ አሁን መነሻው አማራ ክልል ይሁን እንጂ ለአማራ ክልል ምክር ቤት ተጠሪ ይሁን እንጂ አሚኮ እየሰራ ያለው በመላው ኢትዮጵያ ነው። አማራ ክልሉን በራሱ ብንወስደው ህብረ ብሔራዊ የሆነ ክልል ነው። ስሙ ነው አማራ ክልል እንጂ ብሔረሰቦች ያሉበት እነዛም ተዋልደው ተጋምደው ድርና ማጉሎ የሚኖሩበት ክልል ነው እና ለአሚኮ ከመነሻውም ብንነሳ ስለ ህብረ ብሔራዊነት ከሌላ አምጥቶ አይደለም ሊያስረዳ የሚችለው ያደገበት የማህበረሰቡ ምሴት የማህበረሰቡም የዕለት ከዕለት ኑሮ የሚገለጽበት ነውና፣ በተለይ ህብረ ብሔራዊት ኢትዮጵያን ለመገንባት በሚደረገው ጉዞ እንደ ክልሉን ባህሪ የሌሎችንም አጋዥ አድርጎ እየሰራ ያለው ነገር በጣም ተጠናክሮ መቀጠል መቻል ያለበት ነው። የሚዲያ ተቋሙን ተወዳዳሪነትና እድገት ከግምት ውስጥ ያስገባ ድጋፍ እንደሚያደርጉም የክልሉ ምክር ቤት የቋሚ ኮሚቴ አባላት ቃል ገብተዋል። በስፖርት በመዝናኛ ተብሎ ይህ ቢያዝ ፍታዊ የሆነ የሚዲያ ስርጭት እንዲኖር የዘገባ ስርጭታችሁም እንዲኖር እያደረጋችሁ ያላችሁበት ጥረት ጥሩ ነው፣ በርቱ ለማለት ነው። በእኛ በኩል መደገፍ ያለብን እንደ ምክር ቤትም ተጠሪነቱ አሚኮ ለክልላችን ምክር ቤት ስለሆነ በጋራ እንደ ቋሚ ኮሚቴም እንደ ምክር ቤትም መደገፍ ያለብን እንደግፋለን። ክትትላችን ማጠናከረን እንቀጥላለን። ሚዛናዊ የሆነ አብሮ መስራት በጣም የሚጠቅማን የሚል ሀሳብ አለኝ። እኛ ግን በበኩላችን መረጃ ካገኘን ለማገዝ ዝግጁ ነን። የቋሚ ኮሚቴ አባላቱ አሚኮ በአዲስ አበባ ግዙፍ የሚዲያ ኮምፕሌክስን ለመገንባት የተረከበውን ቦታም ጎብኝተዋል። የአማራ ሚዲያ ኮርፖሬሽን ለእስልምና እምነት ተከታይ ባለሙያዎች የኢፍጣር መርሃ ግብር አካሄደ። የተደረገው የኢፍጣር መርሃ ግብር የባለሙያውን አንድነትና አብሮነት ለማጠናከር እድል የሚፈጥር መሆኑንም ተሳታፊዎች ገልጸዋል። የመርሃ ግብሩ የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት እንዲሁም ደግሞ የአሚኮ መሪዎችና የክርስትና ሃይማኖት ተከታይ ባለሙያዎች ተገኝተዋል። ቴዎድሮስ ደሴ ተጨማሪውን ይዟል። በአማራ ሚዲያ ኮርፖሬሽን አዲስ አበባ ቅርንጫፍ ለሚሰሩ የእስልምና ሃይማኖት ተከታዮች 1446ኛውን የረመዳን ወር ምክንያት በማድረግ የኢፍጣር መራ ግብር ተካሂዷል። በኢፍጣር መራ ግብሩ የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት፣ የአሚኮ መሪዎችና የክርስትና ሃይማኖት ተከታይ ባለሙያዎች ተገኝተዋል። አሚኮ የሕዝብን አንድነትና አብሮነት በሚያስተሳስሩ አጀንዳዎች ላይ ትኩረት አድርጎ በመስራት ለሀገረ መንግስት ግንባታ የበኩሉን ድርሻ እየተወጣ እንደሚገኝ የመራ ግብሩ ተሳታፊዎች አንስተዋል። በተቋም ደረጃ የተለያዩ ቋንቋና ባህል ያላቸው የእምነቱ ተከታዮች የኢፍጣር መርሃ ግብር በጋራ ማካሄዳቸው ደግሞ አንዱ የአብሮነት መገለጫ ነው ብለዋል። እኛ አጠቃላይ እዚህ ተቋም ውስጥ ያለን ያው እንደ ህብር የተለያየ ቋንቋ የተለያየ እምነት የተለያየ ባህልና

በተቋሙ ውስጥ ያለነው ባለሙያዎች በቋንቋ በእምነትና በባህል የተለያየን እንሁን እንጂ እንደ አንድ ቤተሰብ አባላት በመከባበር በመቻቻልና በመተሳሰብ እየሰራ እንገኛለን። ዛሬ ደግሞ በስቱዲዮ ያደረግነው ነው የኢፍጣር ፕሮግራም አብሮነታችንና አንድነታችን የበለጠ የሚያጠናክር ነው። በመርሃ ግብሩም ክርስቲያን እህት ወንድሞቻችን አብረው ሲያስተባብሩና ሲጋሩ ማየት ደግሞ የሚደነቅ ነው። ንሁና ንሽዑር ወይኖ አቢር አክተር በስቱዲዮ የተደረገው የኢፍጣር መርሃ ግብር የተቋሙ ባለሙያዎችና መሪዎች በስራ ላይ ያላቸውን የአብሮነት፣ የአንድነት፣ የመተሳሰብ ና የመረዳዳት ባህል ተጠናክሮ እንዲቀጥል የሚያስችል መሆኑን የአዲስ አበባ ህብር ዳይሬክቶሬት ዳይሬክተር ወርቃየሁ ቸኮል ገልጸዋል። የአማራ ህዝብ የበዛ ቋንቋ ባለቤት ነው። የበዛ እምነቶች ባለቤት ነው። የበዛ ሀሳቦች ና አመልከቶች ባለቤት ነው። ለዛ ማሳያም ይሁን ዘንድ ዛሬ የአማራ ህዝብ ተቋም የሆነ አሚኮ ይህን ኢፍታር ፕሮግራም ከወንድምህቶቻችን ጋር ለማፍጠር ይህን ዝግጅት አዘጋጅተናል። ሶ ነገም ነገ ወዲያም በተለይ እንደ በሀገረ መንግስት ግንባታ ሂደት ላይ ከፍተኛ ሚና የተጫወተ ያለ ተቋም ነው። ያን ስናደርግ ደግሞ ቅድም ሲገለጽ እንደነበረው ለአብሮነትና ለአንድነት ለወንድማዎችነት ግንባታ ላይ አንዱ እሴት የሚሆን ልጅ የሚችለው በተለይ በዛ እምነትና በዛ ቋንቋ የሆነ ሀገር ላይ መቻቻል ሲኖር ነው። ስንቻቻል ነው ምንደምቀው፣ ስንቻቻል ነው ጉልበት ምናገኘው ብሎ ያምናል አሚኮ። ለዛ ማሳያ የሆን ዘንድ ዛሬ የፍጣር ፕሮግራማችንን በጋራ እያፈጠር እንገኛለን ማለት ነው። በመራ ግብሩ የተገኙት በአማራ ክልል ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ሀና አብዱ በበኩላቸው አሚኮ የህዝብን አንድነትና አብሮነት ሊያጎለብቱ በሚችሉ አጀንዳዎች እየሰራለው ተግባር የሚደነቅ መሆኑን ጠቅሰው እንዲህ አይነት ፕሮግራሞችም ተጠናክረው ሊቀጥሉ እንደሚገባ ገልጸዋል። ሁሉም ማህበረሰቦች እኩል የቋንቋ ልዩነት፣ የሃይማኖት ልዩነት ሳይደረግ የሚስተናገድበት ሚዲያ ስለሆነ አንዱ እዚህ አፍጥር ፕሮግራም ማዘጋጀቱ ደግሞ የአብሮነት መገለጫ ነው ብዬ ነው የምወስደውና ይህ አብሮነት ላይ በመጋበዜ በጣም ነው ደስ ያለኝ። ማንኛውም ማህበረሰብ እዚህ ሚዲያ ላይ ሲገለገል ይሄ ሚዲያ የኔ ነው የሚል የባለቤትነት ስሜት እንዲሰማው አንዱ የምንገልጽበት በተለይ ለዚህ የእስልምና እምነት ተከታይ ለሆነው ማህበረሰባችን ትልቅ የሆነ አብሮነት እንዲሰማው የሚያደርግ ስለሆነ በጣም ደስ ብሎኛል። ይሄ አብሮነትን፣ አክብሮትን፣ መከባበርና አንድነታችን የሚገልጽ ነውና ይሄ በጣም መቀጠል ያለበት ትርጉም ያለው እሴት ነው ብዬ ነው ማስበው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ በስፋት ወደምን መለከታቸው የአፈር ማዳበሪያ ግብዓትን ወደ ተመለከቱ ዘገባዎች አለፍን። በደብረ ብርሃን ከተማ አስተዳደር በ201718 የመኸር ዘመን 62000 ኩንታል የአፈር ማዳበሪያ ለማቅረብ እየተሰራ መሆኑን የከተማ አስተዳደሩ ግብርና መምሪያ ገልጿል። አርሶ አደሮች በዚህ ዓመት የአፈር ማዳበሪያ ላይ የዋጋ ጭማሪ መታየቱ ከመግዛት አቅማችን አንጻር ስጋት ፈጥሮብናል ብለዋል። የከተማ አስተዳደሩ ግብርና መምሪያ ከመግዛት አቅም ጋር በተያያዘ አርሶ አደሮች ላነሱት ጥያቄም ከቀጥታ ግዢ ባለፈ የሚመቻችበት እድል እንዳለም ጠቁሟል። አበበች ዋላሸት። የደብረ ብርሃን ከተማ አስተዳደር ግብርና መምሪያ የ2017-2018 የመኸር እርሻ ስራውን በተሳካ ሁኔታ ለማከናወን እየሰራ እንደሚገኝ ተናግሯል። በምርት ዘመኑ ከ22,000 ሄክታር በላይ መሬት በእርሻ ለመሸፈን ታቅዶ የእርሻ ስራው መጀመሩን መምሪያው አስታውቋል። በጫጫ ክፍለ ከተማ ሰርቲ ቀበሌ ያገኘናቸው አርሶ አደሮች የሰው ሰራሽ አፈር ማዳበሪያ ዋጋ ካምናው ጭማሪ አሳይቷል፣ ይህም የመግዛት አቅማችንን ፈትኖታል ሲሉ ጠይቀዋል። በግብዓት በጣም ሀሳብ እየገባን ነው። እጃችን ወደ ኋላ ልመልስ ፈልጓል። እኛም ወራናችን ልማት በጣም ወራናችን ተነስቶ ነበር። በመዳበራ ስጋት እየገባን ነው አሁን ያው ገልጋሎ ላይ ነው ያለን። ያው ለወደፊት ደግሞ መዳበራ ያው ያመጡልን ነው ባለሙያዎቹን ያው ተዘጋጅተን ከኮፎስ ጋራ ተቀያይጠን ያው እየጠበቅን ነው። ዋራተው አሁን ትንሽ ዋጋ ከፍ ብሏል። የዋጋ መጠን ትንሽ እንግዲህ ያው ፊት ካልነበረው አሁን እጥፍ ጨምሮ ብናል ያን ነገር መንግስት ትንሽ ወደ ተሻለ ወደ ተሻለ ነገር የዋጋ ንረቱም ትንሽ ቢያስተካከልልን እና ደግሞ ግማሹን በግዢ ግማሹን ደግሞ እንዲሁ በገዘብ ማለት ነው ቢያደርግልን በጣም መልካም ነው ብለን ይህንን ሀሳብ እናቀርባለን እና ዘንድሮ የሌለ ነው፣ ዋጋው በጣም ከባድ ነው። ህብረተሰብ በማይጎዳ እኛም በማይጎዳ በተመጣጣኝ አስቦ ግብዓት ካስገባልን እኛ ለልማት ተነስተናል። አርሶ አደሮቹ ያነሱትን ጥያቄ ለደብረ ብርሃን ከተማ አስተዳደር ግብርና መምሪያ ኃላፊ ለሆኑት ለአቶ መርሻ አይሳ ነው አነሳን። በ2017/18 ምርት ዘመን ላይ ምናልባት ከዋጋ ጭማሪ ጋር በሚመለከት በተወሰነ መንገድ ጭማሪ አሳይቷል። ይህን መንግስት እንደ ሀገር ከ84 ነጥብ 7 ቢሊየን ብር በላይ ድጎማ አድርጓል። በኩንታል ደረጃ ከ3700 ብር በላይ የደጎሙበት ሁኔታ ነው ያለው ማለት ነው። ይህንን ዓለም አቀፍ የዋጋ ሁኔታ እንደሆነ አርሶ አደራችን በደንብ አስገንዝበናል። ከዋጋ ውድነቱ ጋር ታይ ይህን ለመቅረፍ እንደ ከተማ አስተዳደር አቅም ያለው ሰው በግዢ የሚስተናገድበት አቅም የሌለው ከደግሞ በተወሰነ መንገድ ገዝቶም የሚያንሰው ከሆነ የብድር ኦፖርቹኒቲዎችን ጭምር በማመቻቸት ችግሩን ለመቅረፍ እየተሰራ ያለበት ሁኔታ እንዳለ ነው። በምርት ዘመኑ 62 ሺህ ኩንታል የሰው ሰራሽ አፈር ማዳበሪያ መፈቀዱንና በአሁኑ ሰዓት 15ሺህ ኩንታል የሰው ሰራሽ አፈር ማዳበሪያ ስርጭት መጀመሩን ያነሱት የመምሪያው ኃላፊ ከሰው ሰራሽ አፈር ማዳበሪያ በተጨማሪም የተለያዩ አማራጮችን እየተከተል እንገኛለን ብለዋል። አሲዳማነትን ከማልማት ጋር ተያይዞ ኖራ በመንግስት በኩል በስፋት ቀርቧል። ናሙና እየወሰድን ውጤቱን እያወቅን ኖራ በመጠቀም የአፈር ለምነትን በማሻሻል ለምርት ጭማሪ ገዛ እና አቅም የሆንበትን አጠቃላይ ሁኔታ ተመቻችቷል። ሁለተኛ ከየህያው ማዳበሪያ ለጥራጥሬ ሰብሎች የህያው ማዳበሪያ አቅርቦት ያለበት ሁኔታ አለ። ከግብአት ውድነቱ ጋር በተያያዘ ግን የተለያዩ አማራጮች ምቹ ሁኔታ እየፈጠረን ስለሆነ በዛ መንገድ ስርጭቱ ተጀምሯል። የሚያጋጥም ችግር ካለ ደግሞ እንደ ከተማ አስተዳደርም ግብአት አስተዋሪ ኮሚቴው ቁጭ እያለ እየገመገምን መፍትሄ እየሰጠን እንመራለን ማለት ነው። የምርት ማሳደጊያ ግብአት አቅርቦት ጋር በተያያዘ ችግሮች እንዳያጋጥሙ በትኩረት እየተሰራ መሆኑን የሰሜን ሸዋ ዞን ግብርና መምሪያ አስታውቋል። አሚኮ ያነጋገራቸው የተለያዩ አርሶ አደሮች በበኩላቸው ከአቅርቦት እጥረት ጋር በተያያዘም የሚስተዋለውን ችግር እንዲቀረፍ ጠይቀዋል። ለዞኑ የሚያስፈልገው 1.1 ሚሊዮን ኩንታል ሰው ሰራሽ አፈር ማዳበሪያ ግዥ ተፈጽሟል ያለው መምሪያው በፍትሐዊነት ግብአቱን ተደራሽ ለማድረግ እየተሰራ ነው ብሏል። ስነ ጊዮርጊስ ከበደ በሰሜን ሸዋ ዞን በ2017/18 የመኸር የምርት ዘመን 1.7 ሚሊዮን ኩንታል ምርት ለማምረት ታቅዶ ወደ ስራ ተገብቷል። የታቀደውን ምርት ለመሰብሰብ የግብዓት አቅርቦት ላይ በትኩረት እየተሰራ ስለመሆኑ የዞኑ ግብርና መምሪያ ኃላፊ ታደሰ ማሙሻ ተናግረዋል። ወደ 549 ሺ ሄክታር መሬት ከግማሽ ሚሊዮን በላይ ሄክታር መሬት የሚሰራ ነው ይሄን በመዝራት ወደ 17.1 ሚሊዮን ኩንታል እናመርታለን ብለን አቅደን እየሰራና ያለነው። ለዚሁ ምርት የሚያግዝ የምርት ማሳደግ የአፈር ማዳበሪያ ኦሬዲ እየገባ ነው ወደ ዞናችን። ለዞናችን 1 ሚሊዮን 129800 ኩንታል ተገዝቶ ተደልድሎልናል። ከዚህ ውስጥ እስካሁን ወደ 331000 ኩንታል አካባቢ ገብቶልናል። ለአሚኮ አስተያየታቸውን የሰጡ አርሶ አደሮች አፈር ማዳበሪያ አቅርቦት ላይ ካለፉት ዓመታት የተሻሉ መሻሻሎች ቢኖሩም አሁንም የሚያነሷቸው ጥያቄዎች ስለመኖራቸው ተናግረዋል። የማዳበሪያው ዋጋ ንሯል። ድርጭቱ ለራሱ የሚዘገይበት ነበር። ሰኔ ሐምሌ ነበረ። በጣም ችግር ያለበት ውስብስብ ችግር ያለበት ነበር። አንዱ ወረዳ ላይ አነስ ያለ እንደሆነ ከዚህኛው ወረዳ ላይ በአስር አርሶ አደር በአስራ አምስት አርሶ አደር ይወጣና ይሸሸጥ ነበር ከድሮ አሁን በጣም አሪፍ አንደ አካባቢ ያለ ማዳበሪያ የማዳበሪያ ስርጭት በጣም አናፋ ነው። አንድ ኩንታል ነው የሚሰጠው። ያማ የአንድ ኩንታል ማዳበሪያ ሄደን የምናገኘው ከየት ነው? ከሰላ ድንጋይ ከጣር ማለት ነው። ሰላ ድንጋይ የትራንስፖርት ስንወርድ መቶ ብር ስንመጣ፣ መቶ ብር የአንድ ኩንታል ማዳበሪያ ሁለት መቶ ብር ወደ አራት መቶ ብር ይደርሳል እና በደካማይ አቅመዳ መካሞች ሆኖ 22 ኪሎ ሜትር ሄደው አድረው ተመላሰው ይሄ ሁሉ በጣም ችግር ላይ ናቸው። ስርጭቱ ለምሳሌ አንድ ገበሬ ቢያንስ ስድስት ሰባት ኩንታል ማዳበሪያ ይፈልጋል። እንደ ጥቅል ግን የሚሰጠው ባለፈው በክረምት የሚሰጡ በጣም ያነሰ አንድ ኩንታል ሁለ ኩንታል ነው የሚሰጠን። ባለፉት ዓመታት የአፈር ማዳበሪያ ስርጭት ላይ ይነሱ የነበሩ የመዘግየት፣ የህገወጥ አሰራርና መሰል ችግሮች ላይ በተሰሩ ስራዎች ለውጦች መጥተዋል ያሉት አቶ ታደሰ ስርጭቱን በቀበሌ ደረጃ ማድረግ ያልተቻለው በዞኑ ባለው የጸጥታ ችግር ምክንያት መሆኑንም ገልጸዋል። ማዳበሪያ መዘግየት እንደሌለበት፣ በዘር ጊዜ መንጣት እንደሌለበት፣ ከዘር በፊት ቀድሞ መንጣት እንዳለበት በወረዳ ማዕከል ነው የምናደርገው። በወረዳ ማዕከል ስናደርግ እውነት ነው መንገላታት ይኖራሉ፣ በጉልበት ያለበትም በብርም መድከም ይኖራል። አምና በ23 ማሰራጫ ጣቢያ ነበረን ዘንድሮ በ40 ምናምን ማሰራጫ ጣቢያዎች ሰፋ አድርገን ትንሽ አርሶ አደሩን እንግልትን ለመቀነስ ጥረት እያደረግን ነው። የሰው ሰራሽ የአፈር ማዳበሪያ ላይ የሚታዩ የፍላጎትና የአቅርቦት አለመጣጣምን ምላሽ በሚሰጥ ደረጃ የተፈጥሮ ማዳበሪያ ላይም በትኩረት እየተሰራ ይገኛል። የዘንድሮው 9 ሚሊዮን አካባቢ ሜትር ኪዩብ ኮምፖስት ነው ያቀር ወደ 8.7 ሚሊዮን ሜትር ኪዩብ ኮምፖስት አዘጋጅተናል። አሁን ዘንድሮ በከፍተኛ መዋለ ንዋይ የሚቀርበውን የአፈር ማዳበሪያ አርሶ አደሩ በፍትሐዊነት መጠቀም እንዲችል ሕገወጥ ነጋዴዎችን ሕብረተሰቡ በጽኑ ሊታገላቸው ይገባል ያሉት ደግሞ ከአሚኮ ወቅታዊ ፕሮግራም ጋር ቆይታ ያደረጉት በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊው ዶክተር ድረስ ሳህሉ ናቸው። በዚህ ዓመት እንግዲህ እናቀርባለን ብለን ያቀድነው ማዳበሪያ 8.8 ሚሊየን ኩንታል ማዳበሪያ ነው። ከዋጋ ጋር ተያይዞ መንግስት ከ80 ቢሊየን ብር በላይ ድጎማ አድርጎ በአንድ ኩንታል ከ3400 ብር ድረስ ቅናሽ እንዲደረግ ያደረገው አርሶ አደሩ በአግባቡ ማዳበሪያን ተጠቅሞ ምርትና ምርታማነት እንዲያድግ ስለፈለገ ነው። ያልተፈለገ ተጠቃሚነትን ለማረጋገጥ በስርቆት ከመንግስት እና ከማህበራት መጋዘኖች ወጠው በህገ ወጥ መንገድ የሚጓጓዙ የግብርና ምርት ማሳደጃ ማዳበሪያዎች በሚታዩበት ጊዜ ህብረተሰቡ መያዝ ለመንግስት ቆማ ማድረግ ይገባል። ህገ ወጥ የማዳበሪያ ዝውውር፣ ህገ ወጥ የማዳበሪያ ንግድን መከታተል አለብን። ለክልሉ የሚያስፈልገውን የአፈር ማዳበሪያ እያጓጓዘ መሆኑን የአማራ ክልል ህብረት ስራ ማስፋፊያ ባለስልጣን አስታወቀ። ባለስልጣኑ በ2016/17 የምርት ዘመን በአፈር ማዳበሪያ አቅርቦት ላይ የነበሩ ችግሮች በዘንድሮ ዓመትም እንዳይደገሙ ከክልሉ ግብርና ቢሮ ጋር በቅንጅት እየተሰራ መሆኑንም አስታውቋል። ቤቴልሄም ሰለሞን የህብረት ስራ ማህበራት የአፈር ማዳበሪያና ምርጥ ዘር አቅርቦትን የአርሶ አደሩን ፍላጎት መሰረት አድርገው ያሰራጫሉ። ባለፈው አመት በአማራ ክልል ከሰባት ነጥብ አንድ ሚሊዮን ኩንታል በላይ የአፈር ማዳበሪያን ማሰራጨት መቻሉን የአማራ ክልል ህብረት ስራ ማስፋፊያ ባለስልጣን ኃላፊ ጌትነት አማረ ተናግረዋል። ሁለት ሺ አስራ አምስት አስራ ስድስት በጣም ችግር የነበረበት ነው። እጥረቱም ነበረ። ቀናሽቶ መስራቱም ችግር ነበር። ሁለት ሺ አስራ ስድስት አስራ ሰባት ለመጀመሪያ ጊዜ በክልላችን ኦልሞስት ወደ ሰባት ነጥብ ሁለት አካባቢ ሚሊየን ኩንታል ማዳበሪያ ያሰራጭበት ነው። ይሄ በዋነኛነት ግብርና ቢሮ የእኛ ተቋም ሌሎች አጋር አካላትን በጣም ተቀናሽተን የነበሩ የባለፈውን አፈጻጸም በመገምገም እነዚያን አርሞ ወደ ስራ በመገባቱ እንግዲህ የጸጥታም አልፎ አልፎ ችግሮችም ሆኖ በዚያ ላይ ሆኖ ለመጀመሪያ ጊዜ ያን ያህል ማዳበሪያ ማሰራጨት ይቻለበትና ክልሉ በፌዴራል ደረጃ እውቅና የተሰጠበት ነው። በዘንድሮ የ201718 የምርት ዘመንም ግዢ የተፈጸመውን የአፈር ማዳበሪያ ወደ አርሶ አደሩ ተደራሽ ለማድረግ እየተሰራ መሆኑን ኃላፊው ገልጸዋል። እንግዲህ የ201718 ንም ያ ልምድ በመወሰድ ወደ 8.8 ሚሊዮን ኩንታል ግዢ እንዲፈጸም በግብርና ቢሮው በኩል ለግብርና ሚኒስቴር ቀርቦ ረዲ ግዢ ተፈጽሟል። እየተጓጓዘ ነው ዩኒየን ከደረሰና ወደ ታች ሲወርድ ደግሞ ያው በእኛ ዩኒየኖች በእኛ ሁለገብ ስራ ማህበራት አማካኝነት ስለሚሰራጭ አብረን ከግብርና ጋር ተቀናጅተን እየሰራን ነው። ስለዚህ ከ8.8 ሚሊዮን ኩንታል አካባቢ ኦልሞስት ወደ 2 ሚሊዮን አካባቢ ገብቷል። ከዚህ ውስጥ ወደ 615 ሺህ ኩንታል በላይ ማሰራጨት የተቻለበት ነው። ስለዚህ ከሀምናው በተሻለ እቅዱም ከፍ ያለ ነው። ከአሁኑም አንዳንድ ችግሮችን እየተገመገመ በግብርና ቢሮውም ሁላችን የሚመለከተን አካላት በጋራና በተናጠል የሚሰሩ ስራዎች እየተሰሩ እየተመሩ ስለሆነ አይ ቲንክ ከባለፈው አመት የተሻለ አፈጻጸም እንደሚኖር አሁን አጀማመሩ ያን የሚያሳየው፣ ብዙ ችግር የለም ማለት ይቻላል። የአርሶ አደሩን ምርትና ምርታማነት ለማሳደግ ትልቅ አቅም ያላቸው ሁለገብ ህብረት ስራ ማህበራትን አቅም ለማጎልበት በባለስልጣኑ የሪፎርም ማሻሻያ መተግበሩን የገለጹት የአማራ ክልል ህብረት ስራ ማህበራት ማደራጃ ዳይሬክተር እሸቱ መብራት፣ በዚህም በበጀት አመቱ ስድስት ወራት ከ300 ሚሊዮን በላይ ካፒታል ተመዝግቧል ብለዋል። ሀያ 23 ህብረት ስራ ማህበራት መልሰው ተደራጅተዋል። እንግዲህ በቁጥር 23 ቢሆኑም በአይነት ብዙ ናቸው። በውህደቱ በመልሶ ማደራጀትም ህብረት ስራ ማህበራቶች አቅም እየፈጠሩ ነው ያሉ በህብረት ስራ ማህበራት በመደበኛ ስራም በሪፎርም የምንሰራው ካፒታል ግንባታ ነው። ፋይናንስ አቅማቸው እያደገ ሲሄድ ገቢ ውስጥ የሚያስፈልጋቸውን የፋይናንስ ፍላጎት አሟልተው ወደ ገቢያ እንዲገቡ ከማድረግ አኳያ በብጀት አመቱ ኦልሞስት ወደ 370 ሚሊዮን ብር በላይ ካፒታል የተሰበሰበበት እንደሆነ እና አንድ እጥፍ 3 ቢሊየን ብር ቁጠባ ደግሞ የተሰበሰበበት ተመልሶም ለብድር አገልግሎት የዋለበት እንደነበረ ማየት ይቻላል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለእለቱ የተዘጋጁ ዜናዎች ተጠናቀቁ። በቆይታችን የአፈር ማዳበሪያ ግብአትን የተመለከቱ ዘገባዎችን በስፋት ወደ እናንተ አደረስን። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የእለቱን ዜና ወደ እናንተ አደረስኩ። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።